ሰላም ሰላም፣ ውድ የኢንፎቴመንት የዩቲብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ዛሬም በሌላ አዲስ ቪዲዮ አዲስ መረጃ መጥቻለሁ። ትላንትና የለቀኩላችሁ በተለይ ደግሞ ዲቪ 2027 በዚህ ዓመት የዘገየበትን ምክንያት በተወሰነ መንገድ እና ጠቅለል ባለ መንገድ ገልጭ የላችሁ ነበር። እንግዲህ ከአንዳንድ የታማኝ የዩቲብ ቻናል ምንጮች፣ እንደዚሁም ደግሞ ከአንዳንድ ዌብሳይቶች ላይ ባገኘሁት መረጃዎች መሰረት ደግሞ ዛሬ እስቲ የዲቪ 2027 የዘገየባቸውን አንዳንድ ወሳኝ የሚባሉ ምክንያቶችና ማስረጃዎችን ይዤላችሁ ቀርብ ያለው ማለት ነው። እንደምታውቁት ከዚህ በፊት እንግዲህ ዲቪ ዘግይቶ ያውቃል። እርግጥ ነው በአንዳንድ ሁኔታዎች ዘግይቶ ያውቃል። ሆኖም ግን በጣም የተለመደው ደግሞ ከጥቅምት መጀመሪያዎቹ እስከ ጥቅምት መጨረሻዎቹ ወይም ደግሞ እስከ በዳር መጀመሪያዎቹ ድረስ ብቻ የዲቪ መሙያ ቀን እንደሚጀምር ነው ሁልጊዜም የሚታወቀው፣ ባለፈው ዓመት ከዛም በፊት በነበሩት ጊዜያት ማለት ነው። ታዲያ በዚህ ዓመት የዲቪ የዘገየበት ወይም ዲቪ ሬጅስተር ማረጊያ ወይም የመሙያ ቀን የዘገየበት ትልቁ ምክንያት ምን ይሆናል ከሚለውና አንዳንድ ታማኝ ምንጮች እንደዚሁም ደግሞ አንዳንድ የስደተኞች ጠበቆች እና ሌሎችም አንዳንድ ታማኝ የሆኑ ምንጮችና ዌብሳይቶች ላይ የገለጹት በኋላም ደግሞ የራሱ ዲፓርትመንት ኦፍ ስቴት የአሜሪካ የቆስራ ጽፈት ቤት ማለት ነው፣ የገለጻቸውን አንዳንድ ማብራሪያዎችን እንመለከታለን ማለት ነው። ዛሬ እንግዲህ በምናየው በዚህ ቪዲዮ ላይ የተወሰኑ ምክንያቶችን ለዚህ ወይም ደግሞ በዚህ ዓመት ለሚካሄደው የነበረው የዲቪ 2027 የዘገየበትን ምክንያት አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። እንደዚሁም ደግሞ በተለይ ደግሞ ከዲቪ ጋር በተያያዘ ደግሞ እናንተም እንዳትጭበረበሩና ትክክለኛ ያልሆኑ መረጃዎችን በመስማት ባልሆነ መንገድ እንዳትታለሉ የሚያደርጋችሁን ወሳኝ የሆነ መረጃ ይዤላችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብረን እንድንቆይ በዚህ አጋጣሚ ግብዣን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንደዚሁም የደወል ምልክት መንካታችሁን አትርሱ። እንደዚሁም ደግሞ ይሄን ቪዲዮ ሼር እና ላይክ የምታደርጉ ከሆነ ደግሞ ሌሎችም ይሄንን ወቅታዊ የሆነ መረጃ ማግኘት ይችላሉ ማለት ነው። ለማንኛውም ዛሬ ወደ ያዝኩላችሁ መረጃ በቀጥታ እንተላለፋለን። እንደነገርኳችሁ በዚህ ዓመት እንግዲህ ዲቪ 2027 እንግዲህ በተለያዩ አይነት ምክንያቶች መዘግየት አጋጥሞታል። እርግጥ ነው ከዚህ በፊትም ዲቪ ፕሮግራሞች የሬጅስተር ማድረጊያ ወይም የመሙያ ቀን በተለያዩ አይነት ምክንያቶች ይዘገያሉ፣ በቴክኒካዊ ችግሮችም ይሁን በማንኛቸውም አይነት ሁኔታዎች በአሁኑ ዲቪ 2027 የመሙያው ቀን ወይም ሬጅስተር የማረጊያው ቀን የዘገየባቸው አንዳንድ ምክንያቶች ምንድን ናቸው የሚሉ አንዳንድ ማጣራቶችን ለማድረግ ሞክሬያለሁ። ትናንትና ጠቅለል አድርጌ የገለጽኩላችሁ ነገሮች ዛሬ እስቲ በተወሰነ መንገድ ዘርዘር አድርጌ ለመግለጽ እሞክራለሁ። እንግዲህ እነዚህን መረጃዎች የሚያገኘውት ከተለያዩ አይነት ዌብሳይቶችና እና እንደዚሁም ደግሞ ከአንዳንድ የታማኝ የዩቲዩብ ቻናል ምንጮች ላይ ነው። ለዚህም ከልብ አድርጌ አመሰግናለሁ። እነዚህን መረጃዎችን ያገኘሁባቸውን የዩትዩብ ምንጮችም ሜንሽን አረጋለሁ። ለማንኛውም ግን በዋናነት ምክንያቶቹ ምን ይሆናሉ ተብለው የሚጠበቁት ምክንያቶች ምንድናቸው፣ እንደዚሁም ደግሞ ራሱ ዲፓርትመንት ኦፍ ስቴት በተለያዩ አይነት ድረገጾቹ ላይ የገለጻቸው አንዳንድ ነገሮች እና በተለይ ደግሞ በዚህ አመት ለመመዝገብ ዝግጁ ለሆኑ በሙሉ የሰጣቸው ማሳሰቢያዎች ምንድን ናቸው የሚለውን በተወሰነ መንገድ በአጭሩ ለመመልከት እንሞክራለን። የመጀመሪያው ትልቁና ዋነኛው ምክንያት የአዲስ የምዝገባ ክፍያ ነው። ይሄም ደግሞ እንደምታውቁት ዲቪ በዚህ ዓመት በዲቪ ፕሮግራም አዲስ የሆኑ አንዳንድ ለውጦች ተደርገዋል። ከዚህ በፊት እንደምታውቁት ዲቪ ለመመዝገብ ምንም አይነት ክፍያ አይጠየቅም። በኋላ ላይ ግን ያለፉ ወይም ደግሞ የዲቪ የደረሳቸው በሙሉ ደግሞ ለቪዛ ቃለ መጠይቅ ለማድረግ 330 ዶላር አካባቢ ይጠየቁ ነበረ ሆኖም ግን ከዛ ውጭ ግን ዲቪ ያልደረሳቸው ሰዎች ከክፍያ ነፃ ናቸው ማለት ነው። በዚህ ዓመት ግን ይህንን የክፍያ ስርዓት ለሁሉም ለማከፋፈል ሲባል እና ፍትሐዊ ለማድረግ ሲባል ግን የዲቪ መመዝገቢያ ሁኔታ ከነፃ ወደ አንድ ዶላር እንዲሸጋገር ተደርጓል ወይም ደግሞ የአንድ ዶላር የምዝገባ ክፍያ መፈጸም እንዲጀመር ተደርጓል። ታዲያ አንደኛው ለዲቪ 2027 መዘግየት ነው ተብሎ የተጠቀሰው፣ አንደኛው ምክንያት ይሄ የታሪፍ መደረጉ ነው። እንግዲህ እንደምታውቁት ይህንን ነገር ለማድረግ አንዳንድ ሲስተሞችን ማስተናገድ ማዘጋጀት ይጠይቃል። ምክንያቱም በዘፈቀደ የሚሆን ነገር ስላልሆነ ማለት ነው። እንግዲህ ዲፓርትመንት ኦፍ ስቴት በመስከረም 16 2025 ላይ በዚህ በዲቪ ሬጅስትሬሽን ላይ አንድ ዶላር ወይም አንድ የአሜሪካ ዶላር ክፍያ እንዲጨመርበት ተደርጓል ማለት ነው። ወይም ደግሞ ለምዝገባ አንድ ዶላር ክፍያ ከዚህ አመት ጀምሮ እንዲጀመር አሳስቧል። ይሄ ደግሞ ለፍትሃዊ ክፍፍል ሲባል ነው። ስለዚህ ክፍያውን የማስተናገጃ ስርዓት በዓለም አቀፍ ደረጃ መገንባቱ ደግሞ የመዘግየቱ ምክንያት ሊሆን ይችላል ተብሎ ነው እንግዲህ በጣም ብዙ የስደተኞች ጠበቆች እና የተለያዩ ተንታኞች የሚናገሩት። እርግጥ ነው ይህንን በተመለከተ ዲፓርትመንት ኦፍ ስቴት ምንም የክፍያው ምክንያት ለዚህ ለመዘግየቱ ምክንያት ነው ብሎ አያምንም ወይም ደግሞ አላረጋገጠም። ለማንኛውም ግን ዋነኛውና አንደኛው ምክንያት ይሄ ነው ተብሎ ነው እንግዲህ የተጠቀሰው ለምንድን ነው ከተባለ ደግሞ አንዳንድ ሲስተሞችን የመዘርጋቱ እንደዚሁም ደግሞ የአንድ ዶላር ክፍያ የተጀመረው በዚህ አመት እና እንደዚሁም ይሄ ስርዓት ደግሞ እንዲጀመር የተደረገበት ጊዜ ደግሞ አሁን ቅርብ ጊዜ ነው። ስለዚህ በመጨረሻዎቹ ሰዓት ላይ ነው እንግዲህ ይሄ እንዲጸድቅ የተደረገው። ስለዚህ ያም ቢጸድቅ እስካሁን እዚህ ፕሮግራሙ ላይ አላካተቱትም። ገና እንግዲህ ውይይት ላይ ያሉ ነው የሚመስለው፣ ወይም ደግሞ ይህን ስርዓት ዝርጋታ ላይ ያሉ ነው የሚመስለው። ስለዚህ ይሄ አንዱ ለመዘግየቱ ምክንያት ይሆናል ተብሎ ነው እንግዲህ የተጠበቀው። ሌላው ደግሞ ያው የስርዓት ትግበራዎች ናቸው፣ ከዚሁ ጋር የተያዙ ነገሮች ናቸው። እንደነገርኳችሁ እንግዲህ አዲስ ነገርን ለማስታወቅ አዳዲስ የሆኑ ሂደቶችን መሄድ ያስፈልጋል። አዳዲስ የሆኑ ባለሙያዎችን ወይም ደግሞ ሌሎችም ከዚህ ጋር የተያያዙ ቴክኒካዊ የሆኑ ነገሮችን መስራት ይጠይቃል። ስለዚህ ለዚህ ጊዜ ደግሞ ባለቁ ሰዓት ላይ ወይም በመጨረሻዎች ሰዓት የተጨመሩ አዳዲስ የሆኑ አይነቶችን እነሱን ለማስተናገድ እንግዲህ የወሰደው ጊዜ ወይም ደግሞ የተሰሩት ነገሮች ጊዜ እንዲወስድ ምክንያት ሆኗል ማለት ነው። ሌላው ደግሞ የሕግ አውጪ እና የአሰራር ጉዳዮች ናቸው። እንግዲህ እነዚህ የቁጥጥር እና ወይም የአሰራር ጉዳዮች ማለት ደግሞ ክፍያውም ብቻ አይደለም፣ ሌሎችም ለውጦች ሊኖሩ ይችላሉ። ለምሳሌ አመልካቾች ትክክለኛ የሆነ የፓስፖርት ቅኝት እንዲያደርጉ ወይም ደግሞ ትክክለኛ ፓስፖርታቸው በትክክለኛው መንገድ እስካን ተደርጎ ማለፉን ማረጋገጫ አንዳንድ አዳዲስ የሆኑ ሲስተሞች ተጨምረዋል። ስለዚህ እነዚህ አስተዳደራዊ አሰራሮችና የሕግ ለውጦችን ለመከተል ሲባል ብዙ ቴክኒካዊ ነገሮችን ወይም ደግሞ ብዙ አይነት የቴክኖሎጂ ሲስተሞችን መዘርጋት አስፈልጓል። ስለዚህ ለዲቪ 2027 እንደ መዘግየቱ እንደ አንድ ምክንያት የተጠቀሰው ሌላኛው ነገር ደግሞ ይሄ ነው ማለት ነው። ስለዚህ ከተለመደው የበለጠ ጊዜ ወስዷል። እንግዲህ መመሪያዎችን ለማዘመን እንደዚሁም ደግሞ ሁሉንም ነገር ለማደራጀት ሲባል እንግዲህ ብዙ ጊዜያቶችን አስፈልገዋል ማለት ነው ስለዚህ አሁንም ቢሆን ለዲቪ 2027 መዘግየት እንደ ሌላኛው ምክንያት ተደርጎ የተጠቀሰው ነገር ይሄ ነው ሌላኛው ደግሞ ከፖለቲካዊ ምክንያቶችም ጋር የተያዘም ሊሆን ይችላል ነው የሚባል እርግጥ ነው የዲኦኤስ ቃል አቀባዮች ወይም ደግሞ የዲፓርትመንት ኦፍ ስቴት ቃል አቀባይ የመንግስት መዘጋት በተለይ ደግሞ እንደምታውቁት በያዝ ነው በጥቅምት ወር የበጀት ተዘግቷል አሜሪካን ውስጥ እንግዲህ ስለዚህ ይሄ ደግሞ አንዳንድ እንደዚህ የመሳሰሉ የሚካሄዱ አመታዊ የሆኑ ተግባራዊ ሊደረጉ የሚችሉ ነገሮችን እንዲዘገዩ አድርጓል ማለት ነው። ስለዚህ አንዳንድ ከዚህ ጋር የተያዙ አለመረጋጋቶች፣ ሌሎችም ነገሮች አሉ ተብሎ ነው እንግዲህ እየታሰበ ያለው። ስለዚህ ለመዘግየቱ ሌላው እንደ ምክንያትነት የተጠቀሰው ነገር ይሄ ነው። ስለዚህ አሁን በመጨረሻ እንግዲህ ዲፓርትመንት ኦፍ ስቴት ያለው ነገር ምንድን ነው? በተለይ በትራቨል ዶት ስቴት ዶት ጂኦቪ በተባለው ዌብሳይቱ ላይ የገለጻቸው ነገሮች አሉ። እንግዲህ እንደምታውቁት ትናንትና በገለጽኩት መሰረት ጥቅምት መጀመሪያዎቹ ላይ በተለይ ደግሞ ጥቅምት በኋላም ጥቅምት 16 ላይ ጀምሮ የዲቪ መሙያ ቀን ይሆናል ተብሎ ተገምቶ ነበረ ከተለያዩ ምክንያቶች አንጻር። ሆኖም ግን ዲፓርትመንት ኦፍ ስቴት አሁን የገለጸው ነገር ምንድን ነው? ጥቅምት ላይ ይሆናል ብላችሁ አትገምቱ ነው ያለው። ስለዚህ እንደ ቀድሞዎቹ ጊዜያት እንደ ቀድሞዎቹ ዓመታት ይህንን አመታዊውን ይፋ የሚደረግበትን ጊዜ ወይም ደግሞ የመሙያውን ቀን በዚህ ጊዜ ነው ብላችሁ አትገምቱ የሚል መመሪያ አውጥቷል። ሆኖም ግን ከዚህ ጋር በተያዘ ቅድመ ዝግጅት ሊደረጉ የሚገባቸው ነገሮች አሉ። ይሄ ደግሞ ምንድን ነው? ትክክለኛው ቀን ባይታወቅም እንኳን ልክ የመሙያው ቀን ይፋ እንደተደረገ ግን፣ ለዛ ሊረዷቸው የሚችሉ ሰነዶችን ከአሁኑ ማዘጋጀታቸው በጣም አስፈላጊ ነው ብሏል። እነዚህ ደግሞ እንደ ፎቶ፣ እንደ ፓስፖርት የመሳሰሉ ነገሮችንም ማዘጋጀት በጣም አስፈላጊ መሆኑን እንግዲህ ዲፓርትመንት ኦፍ ስቴት በትራቨል ዶት ስቴት ዶት ጂኦቪ ድረገጹ ላይ ገልጿል ማለት ነው። ሌላው ነገር ደግሞ ትላንትና የሚያነሳውት ነገር መጭበርበሮች ናቸው። እንግዲህ ብዙ አጭበርባሪዎች ከብዙ አዳዲስ የሆኑ ነገሮች ጋር ተያይዘው አጭበርባሪዎች ብዙ የተለያዩ አይነት ነገሮችን ለመስራት ይሞክራሉ። በእኛም ሀገር ዲቪድ ሞላላቸዋለን ይሄን እናደርጋለን ያሉ የሚሉ አንዳንድ ሁሉም አይደሉም አንዳንድ እንግዲህ ይሄንን ሲስተም ተጠቅመው ለማጭበርበር የሚሞክሩ አሉ። ስለዚህ በዓለም አቀፍ ደረጃ ይሄ ነገር በጣም እየጨመረ የሄደ ከመሆኑ አንጻር ነው እንግዲህ አንድ ዶላር ክፍያውም እንዲጨመርና እንዲደረግ የተወሰነበትም ትልቁ ምክንያት ያት ማጭበርበርን ለመቀነስ ታስበው ነው። ስለዚህ እንደዚህ አይነት ማጭበርበሮችና አለመረጋጋቶች እየጨመሩ ስለሄዱ በዚህ ጉዳይ ላይ ጥንቃቄ ማድረግ በጣም አስፈላጊ ነው። በተለይም ደግሞ በአዲሱ የአንድ ዶላር ክፍያ ላይ ክፍያውን ተግባራዊ በሚደረግበት መንገድ ላይ የተለያዩ አይነት ማጭበርበሮች እንዳይከሰቱ ከአሁኑ ተመዝጋቢዎች ወይም ደግሞ አመልካቾች ጥንቃቄ ማድረግ እንዲኖርባቸው ነው እንግዲህ ዲፓርትመንት ኦፍ ስቴት ያሳሰበው። ስለዚህ ክፍያ የሚፈጸመው በትክክለኛውና በኢንተርናሽናል የአሜሪካን በመንግስት እንግዲህ ወይም ደግሞ ለዚህ አላማ በተጠቀሰው ይፋዊ ድረገጽ ላይ መጠቀም ነው የሚቻለው። ወይም ደግሞ በአለም አቀፋዊ ካርዶች ወይም ደግሞ እዛ ላይ በሚጠቀሱት ካርዶች አማካኝነት ብቻ ነው ክፍያ የሚፈጸመው። ስለዚህ አሁን እንግዲህ ክፍያዎች የሚፈጸሙበትን መንገድ በተመለከተ እንግዲህ አጭበርባሪዎች በጣም በርካታ ነገሮችን ሊፈጽሙ ይችላሉ ስለሚባል ከወዲሁ ተመዝጋቢዎች በጣም ጥንቃቄ ማድረግ እንዳለባቸው ነው የገለጸው ዲፓርትመንት ኦፍ ስቴት እንግዲህ፣ በትራቨል ዶት ስቴት ዶት ጂኦቪ ድረገጹ ላይ ማለት ነው። ሌላውና በመጨረሻው ያሳሰበው ነገር አትደናገጡ የሚል ማሳሰቢያ ነው። ይሄ አትደናገጡ ማለት ፕሮግራሙ አልተሰረዘም። ዘገየ እንጂ አልተሰረዘም ነው ያለው። ስለዚህ የተለያዩ አይነት ምክንያቶች ለመዘገየቱ እንደ ምክንያቶች ተደርገው ተገልጸዋል። ሆኖም ግን ያ ማለት ዲቪ 2027 በዚህ ዓመት አይኖርም ማለት አይደለም። አሁንም ቢሆን የጥቅምት መጨረሻዎቹም ጊዜያት ሊሆኑ ይችላሉ፣ የህዳር መጀመሪያዎቹም ጊዜያት ሊሆኑ ይችላሉ። ብቻ የትኛውም ዓመት ላይ ይሁን ሁልጊዜም ጊዜም ዝግጁ ሆናችሁ እና የሚጠበቁባችሁ ነገሮች አዘጋጅታችሁ ጠብቁ የሚል ማሳሰቢያ ሰጥቷል። ስለዚህ መደናገጥ አያስፈልግም፣ ፕሮግራሙ እንዳለ ነው፣ ምንም የተሰረዘ ነገር የለም ማለት ነው። ለማንኛውም ትላንትና በጥቅሉ ያቀረብኩላቸውን ነገሮች ዛሬ ዘርዘር አድርጌ በዚህ መንገድ አቅርቤላቸዋለሁ። ከዚህ እንደምትጠቀሙ ተስፋ አደርጋለሁ። እናንተም እንግዲህ በዚህ አመት ዲቪ ለመሙላት ዝግጁ የሆናችሁ በሙሉ ወሳኝ የሚባሉ መረጃዎችን ማዘጋጀት እንደዚሁም ደግሞ ሌሎችን ከመጭበርበር ጋር የተያያዙ ነገሮችን ላይ ደግሞ ጥንቃቄ ማድረግ ይጠበቅባቸዋል። ሌላው ነገር ደግሞ ቀኑን ባለመገመትና ትክክለኛው ቀን ይሄ ነው ተብሎ በይፋዊ ድረገጽ ላይ እስካልተነገረ ድረስ ምንም አይነት ሌሎች መረጃዎችን ማየትም ወይም መስማትም አያስፈልግም። ትክክለኛውና ይፋዊ ድረገጹ በዲኦኤስ ወይም ደግሞ ዲፓርትመንት ኦፍ ስቴት ያዘጋጀው የራሱ ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ አለ። ስለዚህ በዛ ላይ ብቻ ይህንን ማረጋገጥ ይቻላል ማለት ነው። ሁልጊዜ ቼክ ማድረጋችሁን አትርሱ። እንግዲህ ይህንን ይመስል ነበር የዛሬው ቪዲዮ ዓላማ። ስለዚህ በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። አዳዲስ ነገሮች እስካሉ ድረስ እኔም ደግሞ ወዲያ ወዲያው እነዚህም መረጃዎች የማደርሳችሁ ይሆናል ማለት ነው። እንግዲህ ይህን መረጃ ላገኘሁባቸው ምንጮች በሙሉ ከልብ አድርጌ አመሰግናለሁ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ የደወሏን ምልክት በመንካት ሁሌ እንደዚህ የመሳሰሉ ወሳኝ መረጃዎችን እንዲደርሳችሁ ማድረግ ትችላላችሁ። እንደዚሁም ደግሞ ይህንን ቪዲዮ ላይክና ሼር በማድረግ ደግሞ ሌሎችም እንደዚህ ከመሰሉ ቪዲዮዎች እንዲጠቀሙ ማድረግ ትችላላችሁ ማለት ነው። በሌላ ቪዲዮ ተመልሰን ላይ እንገናኛለን። መልካም ጊዜ